ሩሲያ በዩክሬን ላይ ከባድ ጥቃት ማድረሷን ተከትሎ ዶናልድ ትራምፕ ፑቲንን እብድ ሲሉ ዘልፈዋቸዋል። ሰሜን ኮሪያ የገነባቸው የጦር መርከብ በመክሸፉ ከፍተኛ ባለስልጣኗን ማሰሯ ሲነገር፣ በፖርት ሱዳን የሱዳን ፈጥኖ ደራሽ ኃይል ለሶስተኛ ጊዜ የድሮን ጥቃት ሲፈጽም፣ በዚህም ጥቃት የሱዳን አውሮፕላን ማረፊያ የተመታ ሲሆን በመለው ፖርት ሱዳን የኤሌክትሪክ አገልግሎት መቋረጡን የሱዳን ባለስልጣናት አስታውቀዋል። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቻቸውን ቭላዲሚር ፑቲንን እብድ ሲሉ ዘልፈዋቸዋል ትራምፕ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን መናካው ብዙ ሰዎችን እየገደለ ነው ብለው ቆየት ብለው ደግሞ ፑቲን ፍጹም እብድ ነው በማለት ወርፈዋቸዋል የዩክሬኑ ፕሬዚዳንት ቮሎዲሚር ዘሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባትም አሳስበዋል። ሩሲያ በአንድ ምሽት 367 ያህል ሰው አልባ አውሮፕላኖችን እንዲሁም ሚሳይሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች ሲገደሉ በርካቶቹ በትላንት ነው ለቆስለዋል። የሩሲያና ዩክሬን ጦርነት ከጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛ ጥቃት ሲሆን የድሮኖችና ሚሳይሎችን ማስጠንቀቂያ ሳይረኖች በርካታ የዩክሬን ግዛቶችን ዛሬ ሰኞ ማለዳ ላይ በድጋሚ እንደተሰሙ ተነግሯል። በሰሜን ምስራቅ ካርኪቭ ግዛት ሕፃንን ጨምሮ ቢያንስ ሶስት ሰዎች መቁሰላቸውን የግዛቲቱ ከንቲባ ኢወርት ቴርኮቭ ተናግረዋል። ትላንት እሁድ አመሻሽ ላይ በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ዶናልድ ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንግባባለን። በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ ነው፣ ይህ ድርጊት በጭራሽ አልወደውም ብለዋል። አሜሪካ በሩሲያ ላይ የጣለችው ማዕቀብ ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት ሲሉ ምላሽ ሲሰጡ፣ የአሜሪካው ፕሬዚዳንት በሞስኮ ላይ የተጣሉትን ማዕቀቦች ለማጥበቅ ከዚህ በፊት በተደጋጋሚ ቢዝቱም ተግባራዊ ሲያደርጉ ግን አልታዩም። ብዙም ሳይቆዩ ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ላይ ባሰፈሩ ጽሑፍ ፑቲንን በፍጹም አብዷል ሲሉ አስፍረዋል። የተወሰኑ ግዛቶችን ብቻ ሳይሆን መላዋን ዩክሬንን መጠቅለል እንደሚፈልግ ሁልጊዜ ጊዜ እናገር ነበር። ምናልባትም ይህን ትክክል ሊሆን እንደሚችል ማሳያ ነው። ነገር ግን ይህንን ካደረገ ሩሲያን ወደ ውድቀት ያመራታል ብለዋል። ዶናልድ ትራምፕ የሩሲያ አቻቸውን ቭላዲሚር ፑቲንን ብቻ ሳይሆን የዩክሬንን ፕሬዚዳንት ቮሎዲሚር ዘለንስኪን ጠንከር ባሉ ቃላቶች የተቿቸው ሲሆን፣ ቮሎዲሚር ዘለንስኪ የሚናገርበት መንገድ ለሀገሩ ምንም ዓይነት ፋይዳ እያደረገ አይደለም ብለዋቸዋል። ከአፉ የሚወጡ ቃላቶች ሁሉ ችግር ፈጣ ፈጣሪ ናቸው። ደስ አይለኝምና ቢያቆም ይሻላል ሲሉ ትራምፕ ለዘለንስኪ ጽፈውላቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክር እና ይህን ፍሬያማ ካልሆነ ራሷን እንደምታወጣ ስትናገር ቆይታለች። ባለፈው ሳምንት ዶናልድ ትራምፕ እና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለሁለት ሰዓታት ያህል ተነጋግረው ነበር። ሰሜን ኮሪያ የገነባቸው የጦር መርከብ መክሸፉን ተከትሎ ከፍተኛ ባለስልጣኗ ማሰሯ ተዘግቧል። ሰሜን ኮሪያ የሀገሪቱን መሪ ኪምብጆንግ ኡንን ባስቆጠው የአዲስ የጦር መርከብ ክሽፈት ምክንያት አራት ባለ ባለስልጣናት አስራለች። በሀገሪቱ መንግስት የሚተዳደረው ኬሲኤንኤ የዜና ወኪል የሰራተኞች ፓርቲ የጦር መሳሪያ ክፍል ምክትል ዳይሬክተር ሪሃዮንግሰን ባለፈው ሳምንት ለተከሰተው ከፍተኛ አደጋ በአብዛኛው ተጠያቂ ናቸው ሲል ዛሬ ሰኞ እለት ዘግቧል። አምስት ሽቶን የሚሸከመው የጦር መርከብ በመገልበጡ የተነሳው ውሃ ላይ የሚያርፈው ዋነኛው የመርከቡ ክፍል መጎዳቱ ሲገለጽ ኪም ጆንግ ኡን ይህንን ክስተት የሀገሪቱ ክብርና ኩራት በእጅጉ የጎዳ የወንጀል ድርጊት ነው ሲሉ ገልጸውታል። መርከቡ በባለሙያዎች ቡድን ጥገና እየተደረገለት እንደሆነ ኪሉ ሲዘግብ የፓርቲው ማዕከላዊ ወታደራዊ ኮሚሽን አባል የሆኑት ሪ ሃንግሰን በዚህ ክስተት ምክንያት እስካሁን ከታሰሩት ሰዎች መካከል ከፍተኛ ስልጣን ያላቸው ናቸው ተብሏል። ኮሚሽኑ የሰሜን ኮሪያ ህዝብ ሰራዊት የሚያዝ እንዲሁም የአገሪቱን ወታደራዊ ፖሊሲ የማዘጋጀት ና የመተግበር ኃላፊነት ያለው መሆኑም ተገልጿል። ፒዮንግ ያንግ የጦር መርከቡ በተሰራበት ና በከሸፈበት ሰሜናዊ ቾንግጅን የመርከብ ግንባታ የሚገኝ ሶስት ባለስልጣናትን ባለፈው ሳምንት መጨረሻ ላይ አስራለች። የታሰሩት ባለስልጣናትም ዋና ኢንጂነር፣ የግንባታ ኃላፊና የአስተዳደ ስራ አስኪያጅ መሆናቸው ተዘግቧል። ኪም ጆንግ ኡን የሮብ ዕለት ክስተት በፍጹም ግድ የለሽነት ኃላፊነት በጎደለውና ሳይንሳዊ ባልሆነ ልምምድ የተፈጠረ መሆኑንም ከዚህ ቀደም ተናግረዋል። የታሰሩት ባለስልጣናት ምን ቅጣት ሊጣልባቸው ሊያጋጥማቸው እንደሚችል ባይታወቅም፣ ነገር ግን የሀገሪቱ አምባገነን መንግስት ጥፋተኛ ሆነው ያገኛቸውን ባለስልጣናት በግዳጅ የጉልበት ስራ እና በሞት ጭምርም እንደሚቀጣ ይታወቃል። በሰሜን ኮሪያ በሀገር ውስጥ የተፈጠረው አደጋ ለህዝብ ይፋ የማድረግ ነገር ያልተለመደ ቢሆንም ከዚህ ቀደም የተወሰኑ የከሸፉ የሳተላይት ለማምጠቅ ሙከራዎች ተገልጸው ያውቃሉ። አንዳንድ ተንታኞች የኪምቢጆንግ ኦን ፈጣንና ጠንካራ ምላሽ የወንጋያንግ ወታደራዊ አቅሟን ማጠናከር እንደምትቀጥል የሚያመላክት እንደሆነም ያምናሉ። በኦክስፎርድ ዩኒቨርሲቲ የሰሜን ኮሪያ ባለሙያ የሆኑት ኤድዋርድ ሆውል ይህ የሰሜን ኮሪያ የባህር ኃይል ቴክኖሎጂዋን ለመጠገንና ለማጠናከር የምታደርገው ሙከራ እንደማታቆም ለደቡብ ኮሪያና አሜሪካ ግልጽ መልእክት ያስተላልፋል ሲሉ ለቢቢሲ የዜና አገልግሎት ተናግረዋል። ደቡብ ኮሪያ በሚታተመውና በሰሜን ኮሪያ ላይ በሚያተኩረው ዴይሊ ኢንኬ የዜና አውታር ላይ ወጣው አንድ አስተያየት የኪም ጆንግ ኡን የግዴታ ግልጽነት የባህር ኃይልን ማዘመን ወሳኝና ቅድሚያ የሚሰጠው እርምጃ አድርጎ እንደሚመለከት ያሳያል ብሏል። ይፋው የክሽፈቶች ሰፊውን የወታደራዊ እድገት ትርክትም አያደናቅፍም ሲልም አክሏል። የባለፈው ሳምንት አደጋ የተፈጠረው ሰሜን ኮሪያ በሌላ የአገሪቱ ክፍል ተመሳሳይ የጦር መርከቦች ይፋ ካደረገች ከሳምንታት በኋላ መሆኑ ይታወቃል። ኪም ጆንግ ኡን የጦር መርከቡ የሰሜን ኮሪያ የባህር ኃይል ለማዘመን ፈርቀዳጅ ነው ሲሉ የጠሩት ሲሆን በሚቀጥሉት ዓመታት ወደ ስራ እንደሚገባም አስታውቀዋል። በአፍሪካ ደግሞ በፖርት ሱዳን ለሶስተኛ ጊዜ የድሮን ጥቃት ሲፈጸም፣ በዚህም ጥቃት የሱዳን አውሮፕላን ማረፊያ የተመታ ሲሆን በመላው ፖርት ሱዳን የኤሌክትሪክ አገልግሎት መቋረጡን የሱዳን ባለስልጣናት አስታውቀዋል። ጥቃቱ የተነጣጠረው የሱዳን የጦር ሰፈር ከተመታ ከጥቂት ቀናት በኋላ ደግሞ በነዳጅ ዲፖ ላይ ጥቃት ተፈጽሟል። የአሶሺየትድ ፕሬስ ጋዜጠኛ የነዳጅ ዲፖ ሲመታ በቀይ ባህር ዳርቻ የምትገኘው ከተማ በጭስ መታፈኗን ገልጿል። በመጀመሪያው ቀን ጥቃት የሱዳን አውሮፕላን ማረፊያ ሲመታ፣ በሁለተኛው ቀን ደግሞ የሱዳን ወታደራዊ ተቋም መደብደቡንና ለዚህም ጥቃት ተጠያቂው የሱዳን ፈጥኖ ደራሽ ኃይል መሆኑን አስታውቋል። ከካርቱም በ650 ኪሎ ሜትር ርቀት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል ለጥቃቱ እስካሁን ምንም አይነት ምላሽ አልሰጠም። የሀገሪቱ ብቸኛ ዓለም አቀፍ የሲቪል በረራዎች የሚያስተናግደው በድሮን በመመታቱ በረራዎቹን ማቋረጡን አስታውቋል። የጥቃቱ ኢላማ የሆኑት ሁሉም ሰፈሮች የሱዳን ጦር ዋና አዛዥና የሱዳን ፕሬዚዳንት በሆኑት አብዱል ፋታ አልቡርሃን መኖሪያ ቤት አጠገብ መሆኑን ስጋት ፈጥሯል። የሱዳን ፈጥኖ ደራሽ ኃይል አደረሰው በተባለው ሦስተኛው የድሮን ጥቃት የተጨናነቀ ህዝብ በሚኖርበት በደቡባዊ ሱዳን ሱዳን ወደብ ከተማ በሚገኘ ነዳጅ ዲፖ ላይ ሲሆን በጥቃቱ ምክንያት በአካባቢ የነበሩ ተፈናቃዮች ወደ ካርቱም ተዛውረዋል። በፖርት ሱዳን በሚገኘው የኤሌክትሪክ ጣቢያ ላይ የተፈጸመው ጥቃት በመላው ፖርት ሱዳን የኤሌክትሪክ አገልግሎት እንዲቋረጥ አድርጓል። የሱዳን ፈጥኖ ደራሽ ኃይል ካርቱምን በሱዳን ጦር ከተነጠቀ በኋላ ሽንፈት እያጋጠመው ነው ቢባልም አሁን ላይ የድሮን ጥቃቱ አጠናክሮ በመቀጠሉ ለሱዳን ሌላ ከባድ የጦርነት ስጋት ገጥሟታል። በሱዳን ጦር ዋና አዛዥና ምክትል ጦር አዛዥ በተቀሰቀሰው ጦርነት ሱዳን ከሁለት ዓመት ያላነሰ በጦርነት እያሳለፈች ትገኛል ለች የዜና ምንጫችን ሮይተርስ፣ ዴይሊ ሜይል እና አልጀዚራ ናቸው።